2010 ዓ.ም የመጣውን አገራዊ ለውጥ ተከትሎ የተቀረጸው የአገር በቀል ኢኮኖሚ ሪፎርም አጀንዳ የሀገሪቱን የማክሮ ፋይናንስ፣ የኢኮኖሚ መዋቅርና የዘርፎችን ሽግግር ዋና የትኩረት ማዕከል ያደርጋል። በዚህ የተነሳ ኢኮኖሚውን ከግብርና መር ወደ ብዝሃ ዘርፍ ኢኮኖሚ ማሸጋገር የሚያስችሉ ተግባራት ተቀርጸው ተግባራዊ በመደረጋቸው የሀገሪቱ ኢኮኖሚ ከሰባት ዓመታት በኋላ ለሁለት አሃዝ የቀረበ እድገት አስመዝግቧል። የእድገት ምንጮችን በማስፋት የህዝቡን በልማት ላይ ያለው ተሳትፎ በማሳደግ የግሉን ዘርፍ በኢኮኖሚ እድገት ላይ ያለው ሚና በከፍተኛ ደረጃ ለማሳደግ የሀገር ውስጥ የምጭ ባለቤቶችን በመደገፍ ረገድ ሰፋፊ ስራዎች የተሰሩበትና ና ለዛ ምቹ የሆነ የማክሮ ኢኮኖሚ ሁኔታ እንዲሆን የማድረግ ስራ በስፋት ሲሰራ ቆይተዋል። ከሀገራችን ያለ ሀገር በቀል እውቀትንም መሰረት ያደረገ ግን በዋናነት የህዝባችንን ፍላጎት የህዝባችንን ጥያቄ የህዝብን ችግር መሰረት ያደረገ የፖሊሲ እይታዎች የልማት አስተሳሰቦች ማምጣት ነው። በዚህ እንግዲህ በሀገር በቀል ኢኮኖሚ ማሻሻያ አንድ፣ የሀገር በቀል ኢኮኖሚ ማሻሻያ ሁለት ብለን ሰፊ ስራዎችን ስንሰራ ቆይተናል ማለት ነው። የብዝሃ ዘርፍ የኢኮኖሚ ስትራቴጂ ማጠንጠኛ የሀገሪቷን ቁልፍ የኢኮኖሚ ዘርፎች በኩልና ተመጋጋቢ በሆነ አግባብ በመምራት ከዘርፎቹ የሚጠበቀውን ፈጣን ዕድገት ማስቀጠልና ከዚህም ውጤት ማስገኘት መቻል ነው። የግብርናና የማዕድን ዘርፎች በራሳቸው ለኢኮኖሚ ከሚያበረክቱት ድርሻ በላይ ለኢንዱስትሪ ዘርፉ በግብዓትነት በማገልገል ኢንዱስትሪው እንዲነቃቃ ያደርጋሉ። ግብርና ለኢንዱስትሪ ግብዓት ነው። ማይኒንግ ለኢንዱስትሪ ግብዓት ነው። ኢንዱስትሪ ደግሞ ግብርናን የሚያፋጥን ማሽን ፈጣሪ ነው። ማይኒንግን ለመጠቀም የሚያስችሉ ቴክኖሎጂዎች የሚፈጥረው ደግሞ ኢንዱስትሪ ነው። ቴክኖሎጂ እዛ የታክሎበት ብዝሃ ዘርፍ መሆኑ የኢትዮጵያ ኢኮኖሚ አሁን በታየው መንገድ ስር ነቀል ለውጥ እንዲያመጣ የሚያስችል ተጨባጭ ውጤት እያስገኘ መሆኑን ያሳያል። ሀገር በቀል የኢኮኖሚ ሪፎርም አጀንዳ ትኩረት ከተሰጣቸው አምስት የብዝሃ ኢኮኖሚ ዘርፎች መካከል አንዱ ግብርና ነው። እናም ዘርፉን ከዝናብ ጥገኝነት በማላቀቅ የመስኖ የመካናይዜሽንና የኩታ ገጠም አሰራሮችን ተግባራዊ በማድረግ ጥራት ያለው የግብርና ምርት እንዲገኝ ማድረግን ማዕከል ያደረጉ ስራዎች በሰፊው ሲሰሩ ቆይተዋል። እነዚህ አሰራሮችም ዘርፉ የምግብ ዋስትናና ሉዓላዊነትን ከማረጋገጥ አልፎ ለኢንዱስትሪ ግብዓትነትና ለውጭ ምንዛሬ ግኝት ያለው ድርሻ ከፍ እንዲል አስችለዋል። ስንዴ ላይ ምርታ እናመጣለን ተብሎ የተወሰደው አቅጣጫ አንድም በመኸርና በበልግ የምናለማውን መሬት አስፍተን እንሄድበት የሚል አቅጣጫ ነው። ሁለተኛ ደጋና ወይና ደጋ ያልሆኑ ከዚህ በፊት በስንዴ ምርት የማይታወቁ ቆላማ አካባቢዎችን የተለያዩ የውሃ አማራጮችን ተጠቅመን የመስኖ ስንዴ እንጀምር የሚል አቅጣጫ ነው የተቀመጠው። ሶስተኛው አሲዳማ አፈሮችን ምርት መስጠት ያቃታቸው የተጎዱ አፈርን በማከም በኖራ በማከም የስንዴ ምርታማነታችንን የማሳደግ አቅጣጫ ተከትለን ነው የሄድ ነው ማለት ነው። ዘንድሮ 2017 ላይ ደርሰን በምናይበት ጊዜ በመኸር ብቻ ወደ 4.6 ሚሊየን ሄክታር መሬት በስንዴ የተሸፈነበትና ከዚህም ወደ 162 ሚሊየን ኩንታል ምርት እንደሚጠበቅ ማየት ይቻላል ማለት ነው። ያ ብቻ ሳይሆን በመስኖ ስንዴ ከ2 በ2011 ምንም ያልነበረው የመስኖ እርሻ በዘንድሮ ዓመት ወደ 3.6 ሚሊዮን ሄክታር በመስኖ ለምቶ ከዛ ላይ ወደ 127 ሚሊዮን ኩንታል ስንዴ የተሰበሰበበት እና ይሄ ምርት የተገኘበት ሁኔታ ነው ያለው። የግብርና ዘርፍ ለውጭ ምንዛሬ ግኝት ከሚያቀርባቸው ምርቶች መካከል ቀዳሚ የሆነው ቡና ዓመታዊ ምርታማነት አንድ ነጥብ ሁለት ሚሊዮን ቶን ሲደርስ ከዘርፉ የሚገኘው የውጭ ምንዛሬም በከፍተኛ ሁኔታ አድጓል። ይህ ይሆን ዘንድ ቡናን በጥራትና በብዛት የማምረት የገበያ ስብራቶችን የማስተካከል፣ የገበያ መዳረሻዎችን የማስፋፋት፣ እንደዚሁም አምራቾችን ማበረታታትን ያካተቱ ዘርፉን የሚያሳድጉ የፖሊሲና የተግባር እርምጃዎች ተወስደዋል ቡና የሚጠይቅ ቡና እኔ ይወስዳሉ ይገዛሉ የምል ይፈላላ ብዙ ይመጣል ከግራ ቀኝ ይመጣል። እንዶ በዓመት ሳምፕል 2 3 2 3 ኪሎ ብቻ እየተባለ አንድ ኩንታል ቡና እኮ ይናጣል። ለካ ቡና ሰው በዚህ ዋጋ ነው ሲሸጥ የነበረው መገረም የጀመር ነው። ከዛ በኋላ ነው ማለት ነው። ከዛ በኋላ ነው አሁን የሚታየው ንብረት። ሌላ መፈልፈያ ሁለት ቦታ ነው ያለው እንደገና ሌላ ሌላም እንድንይዝ የተደረገው ወደ ውጪ ማውጣት ስንጀምር ነው። ከዛ በፊት ግን የአመት ቀለቡ እንኳን በማንችልበት ሰዓት ላይ ነበረ፣ ይህንኑ ቡና ይዘን ማለት ነው። አሁን ቡና ለገበያ በምናቀርበው ቡና ራሱ ኢትዮጵያ ዘንድሮ በአጠቃላይ ቡና የማምረት አቅሟ ወደ 1.2 ሚሊዮን ቶን ደርሷል ከዛ ውስጥ ደግሞ ወደ 467 ሺህ ቶን የሚሆነውን ወደ ውጭ ልካ ከቡና ብቻ 2.67 ቢሊዮን የአሜሪካን ዶላር የውጭ ምንዛሪ ማግኘት ትችላለች ማለት ነው። ከቡና ባለፈም የውጭ ገበያ ላይ እያተኮሩ ተጨማሪ የግብርና ምርቶች እየተስፋፉ ነው። ከዚህ በፊት የኢትዮጵያ ኤክስፖርት ሲጠቀስ ቡና፣ ቆዳና ሌጦ ተብሎ ነው ሲጠቀስ የነበረው። አሁን ግን በአዳዲስ ምርቶችን በሰፊው ወደ ገበያ እየገባን ያለንበትን ሁኔታ ማየት ይቻላል። እነ ቦሎቄ፣ አኩሪ አተርን መውሰድ ይቻላል። ሰሊጥ ላይ የተሰራ ያለው ስራ ለአብነት የሚጠቀስ ነው። አቮካዶ አረንጓዴ ወርቅ ብለን ይዘነዋል። በጣም በርከት ያሉ የችግኝ ጣቢያዎች ተቋቁመዋል። ከጥቂት ዓመታት በኋላ ኢትዮጵያ ዓለም ላይ ትልቅ አቮካዶን ለውጭ ገበያ ከሚያቀርቡ ሀገራት ተርታ እንደምትሰለፍና የማንሰራራቷ የትንሳኤዋ አንዱ መገለጫ እንደሚሆን ምንም ጥርጥር የለንም። የውጭ ገበያ ብቻ ሳይሆን ለሀገር ውስጥ ኢንዱስትሪ ግብአት የሚሆኑ የግብርና ምርቶችን ለማሳደግ የተሰሩ ስራዎችም ተስፋማ ውጤት ተገኝቶባቸዋል። በ2017 ከ1.2 ሚሊዮን ሄክታር በላይ በሩዝ ሰብል ተሸፍኗል። ይሄ ገቢ ምርትን ከመተካት አኳያ ከውጭ የውጭ ምንዛሪን አውጥተን ከምናስገባቸው ምርቶች ሀገራችን ውስጥ አምርተን ለመተካት የምናደርገው ጥረት በስንዴ አሳክተናል። በቢራ ገብስ አሳክተናል። ቀጥለን ደግሞ ርብርብ እያደረግን ያለ ነው በሩዝ ላይ ነው። ይህንንም ደግሞ እንደምናሳካ ምንም ጥርጥር የለንም። የሩዝ ልማቱን ለየት የሚያደርገው ደግሞ በአብዛኛው የሩዝ ልማት ላይ እየተሳተፉ ያሉ ክልሎች ከዚህ በፊት ታርሰው የማይታወቁ ጠፍ መሬቶችን በማልማት ወጣቶችን አደራጅተው የትራክተር ብድር በማመቻቸት አዲስ ወደዚህ ልማት እንዲገቡ እያደረጉ ነው። ይህን ውጤት እያስመዘገቡ ያሉትና ከዚህ አኳያ ያለውም ሁኔታ በእጅጉ ተስፋ ሰጪ ነው። ከግብርናው በተጨማሪ እንደ ሀገር ተዘንግቶና በብዙ ችግሮች ተተብትቦ የነበረው የማዕድን ዘርፍ የአገር በቀል የኢኮኖሚ ሪፎርም አጀንዳው ካነቃቃቸው ዘርፎች መካከል አንዱ ሆኗል። የማዕድን ዘርፉ በዋናነት ለውጭ ምንዛሬ ምንጭና ለኢንዱስትሪ ግብአትነት የሚያበረከተው ድርሻ በፍጥነት እያደገ ነው። እንደ ሀገር በ2017 ዓ ም ከተገኘው የ8.3 ቢሊዮን ዶላር የወጪ ንግድ ውስጥ 3.6 ቢሊዮን ዶላር ከማዕድን ዘርፍ የተገኘ ሲሆን የማዕድን ዘርፉ ለጥቅል አገራዊ ምርት እድገት ያበረከተው ድርሻም ከ0.1 በመቶ ወደ አንድ በመቶ አድጓል። ማይኒንግ በጂዲፒ ግሮዝ ከነበረው ዜሮ ነጥብ አንድ ፐርሰንት ወደ አንድ ፐርሰንት አድጓል። ከፍተኛ እመርታ አምጥቷል። ከዚህ ቀደም የኢንዱስትሪ እድገት ስናወራ የምናወራው የኮንስትራክሽን ሴክተሩን ነበር። ዘንድሮ የማኒፋክቸሪንግ እና የማይኒንግ ሴክተር በዛ ሼር ውስጥ ከፍተኛ ለውጥ ሲያመጡ ኮንስትራክሽን ባለበት ነው ያለው። 3.7 የጂዲፒ ሼር ያለው የማይኒንግ የኢነርጂ እና የማኒፋክቸሪንግ ሴክተር ያመጣው ለውጥ ውጤት በዚህ ዓመት የነበረው ኤክስፖርት ምርት ወደ 36 ቢሊዮን የአሜሪካ ዶላር ነው። 83 አካባቢ ቢሊዮን ነው በጠቅላላ ኤክስፖርት ያደረግ ነው። ከዚያ ውስጥ 36 ቢሊዮን አካባቢ የማዕድን ነው። ይሄ ባለፉት ስድስትና ሰባት ዓመታት ብንደምር ራሱ ያልነበረ ምርት ነው። ይሄ ትልቅ ትልቅ ጃምፕ ነው። እንደዚሁ በገቢ በመነስ በስሚንቶ በከሰል በሌሎቹም ላይ እንደ ድንጋይ ከሰል ላይ እንደ ሀገር ለውጦች አሉ። አገር በቀል የኢኮኖሚ ሪፎርም አጀንዳው የአምራች ኢንዱስትሪ ዘርፉን ከነበሩበት ዘርፈ ብዙ ስብራቶች በመጠገን ለሀገር ውስጥና ለውጭ ገበያ ተወዳዳሪ ምርቶችን እንዲያመርት አስችሎታል። በዋናነት ዘርፉ የገጠሙትን የመሰረተ ልማት፣ የጥሬ እቃ፣ የፋይናንስና የውጭ ምንዛሬ ችግሮች በፍጥነት በማቃለል ተዘግተው የነበሩ ኢንዱስትሪዎች እንደገና ስራ እንዲጀምሩ፣ አዳዲስ ኢንዱስትሪዎችም እንዲስፋፉ ተደርጓል። እናም ኢትዮጵያ ዛሬ የማምረት አቅማቸው በ65 በመቶ ያደገ ተኪና ለውጭ ገበያ የሚቀርቡ ምርቶችን በብዛትና በጥራት የሚያመርቱ በርካታ ኢንዱስትሪዎች አሏት። በ2016 ወደ 28 ሚሊዮን የአሜሪካ ዶላር ነው የተተካው። በ2017 ደግሞ 458 ሚሊዮን የተካው፣ ይህ ማለት ትልቅ ነው። ከውጭ ጥገኝነት በመላቀቅ በራሳችን ምርት መኩራት እንደምንችል በባለፉት አመታት አምራች ኢንዱስትሪዎች ምስክሮች ናቸው ማለት ነው። ይህም በማድረጋችን የአምራች ኢንዱስትሪ የገበያ ድርሻ ጨምሯል። አሁን በፊት ንቅንቅ ይሆን ስንጀምር 30 ፐርሰንት ያልበለጠ ነበር። የአምራች ኢንዱስትሪ የገበያው ድርሻ አሁን ላይ 44 ፐርሰንት ደርሷል። ፉን ለማነቃቃት የሀገር ውስጥና የውጭ ቀጥታ ኢንቨስትመንትን የሚያቀላጥፍና ለሀገራዊ ፍላጎቶች ቅድሚያ የሚሰጥ የኢንዱስትሪ ፖሊሲና ስትራቴጂ ተቀርጾ ስራ ላይ ውሏል። በ2016 ዓ ም የተጀመረው የኢትዮጵያ ታምርት እንቅስቃሴ ዜጎች በሀገራቸው ምርቶች እንዲኮሩ የዘርፉ ችግሮች በፍጥነት እንዲቃለሉና ቁልፍ የትኩረት ማዕከል እንዲሆን በማድረጉ በ2017 ዓ ም በጀት ዓመት ከ318 ሚሊዮን ዶላር በላይ ዋጋ ያላቸው የኢንዱስትሪ ምርቶች ወደ ውጭ ተልከዋል። ከውጭ የሚገቡ ምርቶችን ለመተካት የተመረቱ የኢንዱስትሪ ምርቶች ደግሞ አራት ነጥ 25 ቢሊዮን ዶላር የውጭ ምንዛሬ ማዳን ችለዋል። ኢትዮጵያ ታምርት ንቅናቄ ከጀመረ ጀምሮ ወደ 875 ኢንዱስትሪዎች ተከፍተው ዳግም ወደ ማምረት ተቀላቅሏል። ይሄ ትልቅ ትልቅ ነው። ኢኮኖሚ ውስጥ ትልቅ ፋይዳ ያለው ፓርኮች ውስጥ አዳዲስ ኢንቨስትመንቶች መጥተው ስራ መጀመራቸው ብቻ ሳይሆን የሚመጡ ኢንዱስትሪዎች ወይም እየመጡ ያሉ ኢንቨስትመንቶች ከለመድ ነው የላይት ማኒፋክቸሪንግ ኢንዱስትሪ ባሻገር በቴክኖሎጂ ረቀቅ ያሉ ዓለም የደረሰበት ዓለም ላይ ተወዳድረን ልንሸጣቸው የምንችላቸው አይነት አብዛኛው ሀገር ሁሉም ሀገር የሚሸጠውን አይነት ሳይሆን ከዛ የተሻሉ ነገሮች የሚያመርቱ ፋብሪካዎች ወደ ስራ መግባት ችለዋል። የሶላር ሴል ምርት ለምሳሌ አንዱ ነው። ከዚህ በየወሩ ኤክስፖርት አሁን ባለንበት 15 ሚሊዮን ዶላር ማግኘት ጀምረናል። እነዚህ ኢንዱስትሪዎች ተጨማሪ ማስፋፊያም አዳዲስ ኢንዱስትሪዎችም በዚሁ በሶላር ሴል ምርት ወደ ግንባታ ይገባሉ። በቅርብ ወደ ማምረት የሚገቡ ማለት ነው። ይህ ውጤት ኢትዮጵያ ለመጀመሪያ ጊዜ ኢንዱስትሪ ከፍተኛ ድርሻ ያለው እድገት እንድታስመዘግብ ሲያስችል በስራ ዕድል በቴክኖሎጂና የምርት እሴት ጭማሪ ዘርፎችም ከፍተኛ ሚና ተጫውቷል። ባለፈው አመት ኤክስፖርት ኦፍ ጉድስ 8 ነጥብ 3 ቢሊዮን ዶላር ስናመጣ ኤክስፖርት ኦፍ ሰርቪስ ግን 8 ነጥብ 1 ቢሊዮን ዶላር አመጣናል። ባለፈው አመታት የነበሩ ሪፖርቶች ብታዩ የተገላበጠ ነው። ጉድስ እያደገ ከሄደ የኛን የኤክስፖርት አቅም በእጅጉ የማጠናከር የማሻሻል ሁኔታን ይፈጥራል። ሬሚታንስ 74 ቢሊዮን ዶላር ነው ያገኘ ነው። የውጭ ዳይሬክት ኢንቨስትመንት ከአራት ቢሊዮን ዶላር በላይ ያገኘ ነው። በርካታ ሴክተሮች ላይ ኢምፖርት ሰብስቲትዩሽን የተሳካ ውጤት መጥቷል። ቢሊዮንስ ኦፍ ዶላርስ ተክተዋል። ሌሎች ዘርፎች ያስገኙትን ሀብት ጨምሮ ባለፈው ዓመት በታሪካችን ከፍተኛውን የውጭ ምንዛሪ ያገኘንበትና ሪዘርቫችንም ቅድም እንዳነሳሁት ከ10 እጥፍ በላይ ያደገበት ዓመት ኢትዮጵያ አምስት ቁልፍ የኢኮኖሚ ዘርፎችን ማዕከል ያደረገ ብዝሃ የኢኮኖሚ አቅጣጫን መከተሏ ወደ ተሟላ የማክሮ ኢኮኖሚ ሪፎርም መግባት የሚያስችል አቅም እንድትፈጥር አስችሏታል በዘርፎች የተመዘገበው እድገት የማክሮ ኢኮኖሚ ሪፎርሙ ትግበራ ሊያስከትል የሚችለውን የኑሮ ጫና መቋቋም እንዲችል ብቻ ሳይሆን የመንግስት ገቢም በከፍተኛ ሁኔታ እንዲያድግ ያደረገ ነው በሪፎርሙ መጀመሪያ ዓመታት። ዘርፈ ብዙ ለውጦች እየተደረጉ ባለበት ጊዜ እየተሻሻለ የመጣ ገቢ ሰብስበናል። 2011ን ቀደም ብዬ እንዳነሳሁ ሁሉ 198 ሚሊዮን አካባቢን የሰበሰብ ነው። ደረጃ በደረጃ እያደገ መጥቶ 2017 ደግሞ በሀገራችን የተሟላ የማክሮ ኢኮኖሚ ሪፎርም በማድረግ ኢኮኖሚ የሚያመነጨውን ገቢ አመወጠ ለመሰብሰብ የሚያስችል የፖሊሲ ፕላትፎርም የተዘረጋ በመሆኑ ከፍተኛ የሆነ እድገት ያለው ታክስ ተሰብስበናል። 512 ቢሊዮን ከነበረበት 900 ቢሊዮን አካባቢ ታክስ ተሰብስቧል ማለት ነው። የሀገሪቷን ገቢ በማሳደግ ረገድ ከሌሎች የማክሮ ተቋማት ጋር በመሆን ከፍተኛ ስኬታማ ስራ ሰርተዋል። የታክስ ፖሊሲ ማሻሻያ እንዲኖር በማድረግ በታክስ አስተዳደር ዙሪያ ደግሞ አቅም ግንባታ እንዲኖር በማድረግ የገቢ ሰብሳቢ መስሪያ ቤቶች አቅም እንዲጠናከር በማድረግ በግብረ ኃይል መልክ በጋራ በመስራት ገቢያችን በከፍተኛ ደረጃ እንዲያድግ ትልቅ አስተዋጽኦ አበርክተዋል። ይሄ አንዱ በጣም ከፍተኛ ውጤታማነት የሚገለጽ ነው። ሁለተኛ፣ ከሪፎርሙ ጋር ተገናኝቶ ከፍተኛ የሆነ የበጀት ሰፖርት የልማት አጋሮች ድጋፍ ያገኘንበት አመት ነው። በታሪካችን ከፍተኛው ነው። ስለዚህ ለሪፎርማችን የውጭ ሀብት በማሰባሰብ ረገድ የውጭ ምንዛሪ በማስገኘት ረገድ እጅግ በጣም ከፍተኛ ውጤት የመጣበት ነው። ሌላኛው የበጀት አስተዳደር ነው። ምንም አይነት የቀጥታ ብድር ከብሔራዊ ባንክ ሳንበደር በታሪካችን ለመጀመሪያ ጊዜ በጀቱን ፋይናንስ አድርገን የጨረስንበት ነው። ባለፉት ዓመታት ከግብርና ማዕድንና ኢንዱስትሪ ዘርፎች በተጨማሪ በቱሪዝምና ኢንፎርሜሽን ቴክኖሎጂ ዘርፎች የተከናወኑት ልማቶች የሀገሪቱን የኢኮኖሚና የማኅበራዊ መዋቅሮች ወደ አዲስ መልክ የቀየሩ ናቸው። የቱሪዝም መዳረሻዎች መስፋፋትና መዘመን የቴክኖሎጂ ማበልጸያዎች መልማትና በሰፊው ጥቅም ላይ መዋል ዘላቂ ገቢን ለማሳደግና ቀልጣፋ አገልግሎቶችን መሬት ለማስነካት ሰፊ ሚና እየተጫወቱ ነው። በቱሪዝም ዘርፍ በርካታ ዓለም አቀፍ ጉባኤዎችን በማስተናገድ የውጭ ምንዛሬ ያገኘች ያለችው ኢትዮጵያ በቴክኖሎጂ ዘርፍ ደግሞ አብዛኛውን የመንግስት አገልግሎት በቴክኖሎጂ እንዲመራ የማድረግ ሰፊ ዘመቻም ጀምራለች።